ሰላም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። ይህ ኬብሮን መንፈሳዊ ሚዲያ ነው። አሁን ሳምንታዊ ዜናዎቻችንን ይዘንላችሁ እንቀርባለን። በቅድሚያም ርዕሶቹም የግዕዝ ቋንቋ ጥናት ለኢትዮጵያ የእውቀትና የምርምር ዘርፍ አስተዋጽኦ እንዳለው ምሁራን ገለጹ። ቅዱስ ፓትርያርኩ በሰሜን አሜሪካ በዩታ ግዛት ለኢትዮጵያ ምዕመናን ቦታ ገዝተው ቤተክርስቲያን አሳድሰው ያስረከቡትን የሃይማኖት መሪዎች በጽህፈት ቤታቸው ተቀብለው አነጋገሩ። ብፁዕ አቡነ መልከ ጸዲቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ለሐዋርያዊ አገልግሎት ወደ ህንድ ኦርቶዶክስ ቤተ ክርስቲያን አቀኑ። ብፁዕ አቡነ ይስሐቅ በእግዚአብሔር ቸርነት ለተረፈው ህፃን 70 ሺህ ብር የገንዘብ ድጋፍ አደረጉ። በግንባታ ላይ የሚገኘው የፈረንሳይ ደብረ ጸሐይ ቅዱስ ጊዮርጊስ ቤተክርስቲያን ለማጠናቀቅ የገቢ ማሰባሰቢያ ጉባኤ ተከናወነ። ወድቆ የነበረው የቤተክርስቲያን ጉልላት ዳግመኛ ተሰርቶ መስቀሉ ተሰቀለ። የህንድ ኦርቶዶክስ ቤተክርስቲያን የኢትዮጵያ ቤተክርስቲያን ተወካዮች በተገኙበት የቅዱስ ጎርጎሪዮስ ዘፓርማ በዓል በድምቀት ተከበረ። በሚሊኒየም አዳራሽ የሚያካሄደውን የምረቃ እና የጉባኤ መርሃ ግብር ዝግጅት ማጠናቀቁን የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት አሳወቀ። የአብነት ትምህርት ለዘመናዊ የኢትዮጵያ ስነ ትምህርት በሚል መሪ መልእክት አውደ ጥናት ተካሄደ። አውደ ጥናቱ የተካሄደው በባህር ዳር ዩኒቨርሲቲ የአብነት ትምህርት ለዘመናዊ የኢትዮጵያ ስነ ትምህርት በሚል መሪ መልእክት ነው። በአውደ ጥናቱም የግዕዝ ቋንቋ ጥናት ለኢትዮጵያ የእውቀትና የምርምር ዘርፍ ስላበረከተው አስተዋጽኦ በዘርፉ ታዋቂ ምሁራን የጥናት ስራዎች ቀርበው ውይይት ተደርጎባቸዋል። በባህር ዳር ዩኒቨርሲቲ መምህር እና ተመራማሪ ሙሉቀን አንዱ ዓለም ዶክተር በባህር ዳር ዩኒቨርሲቲ በመጀመሪያና በሁለተኛ ዲግሪ የግዕዝ ቋንቋ በማስተ ማር ላይ እንደሚገኝ አስታውቀው በቅርቡ ደግሞ ሶስተኛ ዲግሪ ለመጀመር በዝግጅት ላይ መሆኑን ጠቅሰዋል። ዓለም ላይ በርካታ ከፍተኛ ትምህርት ተቋማት ግዕዝን እያስተማሩ እንደሚገኙ ተናግረዋል። ዓለም ላይ ግዕዝን የሚያስተምሩ ቁጥራቸው 31 የሚደርሱ ከፍተኛ የትምህርት ተቋማት መመልከታቸውንም አንስተዋል። ምንጭ ማህበረ ቅዱሳን ሚዲያ ብፁዕ አቡነ መልከ ጸዲቅ ወደ ህንድ ማላንካራ ኦርቶዶክስ ቤተክርስቲያን ርዕሰ መንበረ ጵጵስና ተጉዘዋል። የብፁዕነታቸው ጉዞ ዓላማ በብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያሪክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ውክልና በህንድ የቅዱስ ጎርጎሪዮ ዘፓሩማ የማላንካራ ሶሪያ ኦርቶዶክስ ሊቀ ጳጳስ በቀኖና ቤተክርስቲያን የህንድ ኦርቶዶክስ ቤተክርስቲያን

የሆነውን የመጀመሪያ ሊቀ ጳጳስ ዓመታዊ የመታሰቢያ በዓል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በመወከል ለመሳተፍ ነው። ብፁዕነታቸው በጉዟቸው የሁለቱ ጥንታውያን እህት አብያተ ክርስቲያናት የነበራቸውን አሁንም ያለውን የሁለትዮሽ የጋራ ግንኙነት በትምህርት፣ በመንፈሳዊ አገልግሎትና ማህበራዊ ጉዳዮች ተጠናክሮ እንደሚቀጥል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እና የቅዱስ ሲኖዶስ መልእክት የሚያስተላልፉና የሚያወያዩ ይሆናል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያሊክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በሰሜን አሜሪካ በዩታን ግዛት ለኢትዮጵያውያን ምዕመናን ቦታ ገዝተው ቤተ ክርስቲያን አሳድሰው ያስረከቡ የኋላኛው ቀን የኢየሱስ ክርስቶስ ቤተ ክርስቲያን ልዑካን በጽሕፈት ቤታቸው ተቀብለው አነጋገሩ። ቅዱስነታቸው ልዑካኑን ወደ ኢትዮጵያ ወደ መንበረ ፓትሪያሪክ እንኳን ደህና መጣችሁ በማለት መልካም ምኞታቸውን ገልጸዋል። የቤተ ክርስቲያኑ መሪ ሮላንድ ራስበርን እንደተናገሩት ቅዱስነቶ በማግኘታችን ቅዱስነቶ ስላደረጉልን አቀባበል ምስጋና እናቀርባለን። በሰሜን አሜሪካ በዩታን ግዛት ኢትዮጵያውያን ኦርቶዶክሳውያን ይኖራሉ። ለእነዚህ ኦርቶዶክሳውያን እግዚአብሔርን የሚያመልኩበት ቦታ ሰጥተን ቤተ ክርስቲያን አሳድሰን አስረክበናል። በአሁኑ ወቅት በቅድስት ኪዳነ ምሕረት ቤተ ክርስቲያን እየተገለገሉ ይገኛሉ። ወደፊትም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር በትምህርት በሰላምና በወጣት ላይ በትኩረት እንሰራለን ብለዋል። በመጨረሻም ቅዱስነታቸው እንደተናገሩት በሰሜን አሜሪካ በዩታን ግዛት ለኢትዮጵያውያን እግዚአብሔር የሚያመልኩበትን ቦታ በመስጠታቸው እናመሰግናለን ብለዋል። ምንጭ የኢትዮጵያ መገናኛ ብዙኃን አገልግሎት ድርጅት። ብፁዕ አቡነ ይስሐቅ በአርሲ ሀገረ ስብከት ጎና ወረዳ በሚገኝ ኖኖ ጃዊ ቀበሌ የሚገኙ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውን ከሰሙበት ጊዜ ጀምሮ እጅግ ማዘናቸውንና ለሞቱት እረፍተ መንግስተ ሰማያት፣ ቤተሰባቸውን ላጡ መጽናናት እንዲሰጥ ተመኝተዋል። ብፁዕነታቸው የሰው ልጅ ሰው ሆኖ ከመኖር ይልቅ አውሬ እየሆነ ያስቸገረበት ዘመን ላይ መድረሳችን እጅግ የሚያሳዝን ነው ብለዋል። እርስ በርስ እንዋደድ ዘንድ የታዘዝነውን የአምላክ ቃል ወደ ጎን በመተው ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል በማለት መልእክት አስተላልፈዋል። ከእነዚህም ከተገደሉት ምዕመናን በወላይታ ሶዶ ክርስቲያን ሆስፒታል ሕክምና እየተከታተለ የሚገኝ ዕድሜው አራት ዓመት የሆነ ሕፃን ላይ እንዲህ አይነት ጭካኔ የተሞላ አረመኔያዊ አረመኔያዊ ተግባር መፈጸም እጅግ አስነዋሪ መሆኑን ገልጸው ይህ ሕፃን በደረሰበት አደጋ ሕክምናውን አጠናቆ እስከሚወጣ ድረስ ድጋፋቸውን እንደማያቋርጡ ገልጸው፣ ብፁዕነታቸው አስፈላጊውን ድጋፍ እንደሚያደርጉ በሀገረ ስብከቱ ለሚገኙ ገዳማትና አድባራት መመሪያ ሰጥተዋል። ምንጭ የማኅበረ ቅዱሳን